ኢንሻላህ የተወሰነ ውሳኔ አለ። እሱ እስኪሞላልን ድረስ ተረባርበን ይህን ነገር መጠለያ እንዲያገኙ የምናደርግበት እድል እንፈጥራለን፣ እውን እናደርገዋለን። ኢንሻላህ እውን ካደረግነው በኋላ ደግሞ በአጭር ጊዜ ውስጥ የተገዛውን ቤት ደግሞ ለእናንተ እናሳያችኋለን፣ ወደ እናንተ እናቀርባለን። ብስሚላህ ራህማን ራሂም ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም። ሙንሺድ ምሕበ ረሱል ወንድማችን መሐመድ ሰዒድ የታዕዝያ ቦታ ላይ ነው እኛ የምንገኘው። እንሻ ላሁ ትልቅ ዓላማ ይዘን ወደ እናንተ የመጣ ነው። ያው አንዳንድ ሀሳቦችን ወደ አህመድ ኑርዬ ልውሰድላችሁና ከዛ በኋላ ተጨማሪ ሀሳብ ካለ እናካፍላችኋለን። እንሻ ቪዲዮን ኮፒ፣ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱልን። ብስምላህ ራህማን ረሒም አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክብራትና ክብራን አድማጭ ተመልካቾቻችን እንግዲህ እንደሚታወቀው እንደ ሀገር ትናንት አንድ ወንድማችንን አጣናል። ሙስሊሙማ የልጅ ማጣቱ በጣም ከባድ ነው። ለሁላችንም ሐዘን ነው። ሐዘኑ የጋራችን ነው። ይበልጥ ደግሞ ሐዘኑን ከባድ የሚያደርገው ሩጠው ያልጨረሱ ተምረው ያልጨረሱ አራት ልጆች አሉት በተለይ ደግሞ የመጨረሻው ገና ስምንት ዘጠኝ ወሩ ነውና ቦታው ላይ ነው የምንገኘው አልহামዱሊላህ በአማረ ሁኔታ የታተሰቱራል ሁላችሁም ማዝናቸዋል ዓለም ላይ ትልቅ እንቅስቃሴ ነው የተደረገው ትናንትም ከትናንት ወደ አምኛ ሀዘል ላይ ነበር እንደዋሪዳ አይተናል እና አሁንም ቢሆን ዛሬ እዛው ደሴ ከነ መሐመድ ሰይድ ቤት ነው ያለ ነው። ልጆቹም እዚህ ነው ያሉት። ባለቤቱም ወንድሞቹም ሁሉም ሁሉንም ዲስከስ አድርገን አውርተን ከባለቤቱም ከባለቤቱ ወንድም ጋር አውርተን ምን መደረግ አለበት የሚለውን ነገር ሐሳብ ተለዋውጠን የደረስንበት ደረጃ አለና እሱን ለእናንተ ዓለም ላይ ለምትገኙ ለመሐመድ ሰይድ ወዳጆች፣ ለወንድሞቹ፣ ለእህቶቹ፣ ለሁሉም ማስተላለፍ ስላለብን ነው እጃዛ ፍቃድ አግኝተናል። እነዚህ ህፃን ልጆች ገና ሩጦ ያልጠገቡ ህጻናቶች ያልተማሩ፣ ነገ ከነገ ወዳ እንደሚጠይቋት እናውቃለን። በእርግጥ ለአሁን ላይ ሰማቸው ይችላል አባታችን የትን ያለው ሊሉ ይችላሉና፣ ግን ደግሞ ነገሮቹ ተመቻችተው ተስተካክለው ከኖሩ ቢያንስ ሐዘኑ እነዚህ የቲሞች ሐዘኑ የእኛም ሸክም ይቀልናል ብለን ስላሰብን ያሰብነው ሀሳብ አለና፣ እንደሚታወቀው ወንድማችን መሐመድ ሰይድ ሙስሊሙ ማህበረሰብ በማገልገል ላይ ዲኑ ላይ ያተኮረ ነውና ዱንያ ዱኒያ ላይ ደከም ያለ ነው ቤትም የለውም ተከራይቶ ነው የሚኖረውና ቢያንስ እኛ ተረባርበን እነዚህን ህጻናቶች ሳይሰማቸው ከኪራይ ቤት ውጡ ግቡ ሳይባሉ የራሳቸው የሆነ ቤት መኖር አለበት ብለን ስላሰብን፣ እናንተም አታሳፍሩንም፣ እኛም በጋራ ተረባርበን ኢንሻላህ። ኃላፊነቱን እንወጣለን እያዛ ፈቃድ አግኝተናል። ትናንት በተለያየ አቅጣጫ እየተንቀሳቀሱ ያሉ ወንድሞቻችን እንደ ሀገር አሉ። እነ አብዱረሂም አህመድ፣ እነ ነጃህ ሚዲያ፣ እነ አህመድ ወሎ ደሴ፣ የተለያዩ ወንድሞቻችን ብዙ እንቅስቃሴ አድርገዋል። አልሐምዱሊላህ። አሁንም እንዳይበርድ ማድረጋቸው ጥሩ ነው። ግን ደግሞ ዛሬ ማታ ሁለት ሰዓት ተኩል ላይ ሁላችንም በጋራ ሁነን እንሻ አላህ የተወሰነ ውሳኔ አለ እሱ እስኪሞላልን ድረስ ተረባርበን ይህን ነገር መጠለያ እንዲያገኙ የምናደርግበት እድል እንፈጥራለን፣ እውን እናደርገዋለን ኢንሻአላህ። እውን ካደረግነው በኋላ ደግሞ በአጭር ጊዜ ውስጥ የተገዛውን ቤት ደግሞ ለእናንተ እናሳያችኋለን፣ ወደ እናንተ እናቀርባለን። ዛሬ ያው የመክፈቻ ንግግር ነው ያደረግነው። መሀል ላይ የደረስንበት ነው እናሳውቃችኋለን። መጨረሻ ላይ ደግሞ የገዛ ነውም እናሳውቃችኋለን። እስኪ ኡስታዝ ሰይድን ደግሞ ወደ እሳቸው ልምራችሁና አንዳንድ ሀሳብ ሐሳብ እንዲሰጧችሁ አደርጋለሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱ። እንግዲህ ትልቁ ጉዳይ ትልቁ ነጥብ ተነስቷል። እንሻላህ ማታ ሁለት ሰዓት አይደለም ሁለት ሰዓት ተኩል ላይ ሁላችንም፣ ሁሉም በያለበት ርብርብ አድርገን የታሰበውን ነገር እንዲሳካ ሁላችንም የበኩላችንን እናድርግ ነው። እንሻ አላህ እንጠብቃችኋልን። ትን ላ መርሃባ የወንድማችን ትልቅ አማና ነው ጥሎብን የሄደው ልጆች ነው ጥሎብን የሄደው እኛ እንደ ወንድም ኃላፊነት አለብን። ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታውቁታላችሁ። ስሜቱ በጣም ከባድ ነው። ጥሎብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም፣ እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ ሁላችሁም የሱንም ሩህ እንድታስደስቱ፣ አላህ ጋርም ትልቅ ምንዳ እንድታገኙ፣ የቲም ልጆቹን አብረን ሆነን በጋራ እናሳድግ። ዓላማችን እንደምናሳካ ተስፋለን። ኢንሻአላህ እንደተባለው ሁለት ተኩል ላይ ሁላችሁም እንዳትቀሩ። ኢንሻአላህ በአብድራሂም እና በነጃ ሚዲያ ላይ ገቢ ማሰባሰብ ይደረጋል። እንዲሁም በኔ የቲክቶክ አካውንት እንገባለን ኢንሻአላህ። አደራችሁን፣ አደራችሁን፣ አደራችሁን